ዛሬ መስገን አዎ፣ ሰባት ወይ ስምንት ይመስለኛል። በቁጥር አላቃቸው ትንሽ ናቸው ግን አላቃቸው። አዎ፣ ቲያትር ላይ ፊልም የራሱ የሆ ነገር አለው በጣም ደስ ይላል። የስቴጅ ፐርፎርማንስ ደግሞ በጣም ደስ ይላል። ባሎቻችን ደግሞ ጓደኛ ሞሽ ነርስ በርስ እና ተጋግዘለም አንድ ሙቪ አንሰራን ብለን የጀመር ነው ነው። ስለዚህ ሰርተ ለዚህ በቅቷል። እንግዲህ ኦዲንስ ደግሞ አይቶ ኮሜንቶች ይኖረዋል ያስባሉ ረጅም ጊዜ ነው ያየሁትኝ። ስክሪፕቱ በጣም ቆይቷል ከተጻፈ። የአራት ሰው ፕላይ ነው። በጣም ቁጡ ሴት ነች፣ ባሏ ላይ በጣም ዲክታተር የምትሆን ሴት ነች። ካለኝ ከኔ ስብዕና ጋር ብዙም አትገናኝም። እርግጥ ከሰራቸው ፊልሞችም ይሄ ዲክታተርነቷ ትንሽ ለየት ይላል። ግብቻ ጥሩ ነበር። አሪፍ ገጸ ባህሪ ነበረች። ጥፊው ነው በቃ፣ ለየት ያለው ነገር የጥፊው ብዛት። ተደብደባው አለቀ ወንዶቹ። እሱ ለየት ያለው ነገር። ከፍሬ ጋር ረጅም ጊዜ ነው የምትዋወቀው። ፍሬ በጣም አሪፍ ሰው ነች። በቃ በጣም ጓደኛ ነው የምታረገች። አብራችሁ ጥሩ ጊዜ የምታሳልፎ ነው የምታረገው። እና ፍሬ በዚህ አጋጣሚ ነፍሷን ይማር። ብዙ ስራዎች ሰርታለች። አንዳንድ ስራዎች ከስም በላይ ይሆናሉ። ፍሬህይወት ባህሩ የሚለው እጅግ በጣም ታዋቂ ስም ነው እና በጣም ጥሩ ነገር ነው ብዬ ነው የማስበው። እንዴት ነሳ? ብዬ ሰላም ነው። ዛሬ በባሎቻችን ፊልም ምርቃት ላይ ነው የተገናኘ ነው። እንዴት አየኸው ድባቡ? ባሎቻችን ጥሩ ኮሜዲ፣ ማህበራዊ ጉዳዮቻችን እያነሳ እያዝናና የሚያስተምር ፊልም ነው ብዬ አስባለሁ እና ደግሞ ደሬ ያሉ ስንት ያሉ ማዚ ነሷን ማር ፍርዬም አለች ጥሩ ኮምቢኔሽን ያለበት ፊልም ይመስላል። ተስፋ አድርጋለሁ፣ የተዝናናን የቤቶቻችንን ጉድ የምናወራበት ፊልም ይሆናል ብዬ አስባለሁ እና ጥሩ ጊዜ እንዲሆን ይመኛል። በጣም ደስ ይላል። ምን የምታስተላልፍላቸው መልእክት ካለ ለተዋንያኖቹ አንተ እዚህ በመገኘት ደግሞ የተሰማህ ነገር ካለ እሱን አስተላልፍ። ከስንታየው ጋር አንድ አጋጣሚ የአንድ ፊልም አብረን ፕሮዲስ አድርገናል ይሄኛውን ደግሞ ከሌላ ሰው ጋር አብረውን ቲያትር ከሰራ ድረ ድረ ፍቅር የሚባል ቲያትር ሰርቷል። ሳሚ አብረውን አገር ፍቅር የቀረበ ቲያትር ነው የዛ ፕሮዲሰር ነው እና ጥሩ ይሆናል በጥሩ ኤነርጂ ሰርቷል ብዬ አስባለሁ እንደ መጀመሪያ ፕሮዲስ እንደማድረጉ ማለት ነው እና ያው ፍሬያማ ስራ እንደሚሆን ተስፋ አድርጋለሁ። ያን ደግሞ አብረን እናየዋል። ባሎቻችን እንግዲህ ብዙ ባለትዳሮችን ምሳሌ ይሆናል ብዬ ነው የማስበው። ያው የብዙ ሰው ስሜት የተለያየ ነው፣ ፍላጎቱም እንደዛው ነው። ትዳር ውስጥ ደግሞ እንደምንጠብቀው ስላልሆነ ብዙ ነገር የምናየው ብዙዎቹን ያስተምራል ብዬ አስባለሁ። ካራክተሪ እንግዲህ በጣም ምስኪን የምትጨቆን አይነት ነገር ነች በባላ ግን እስቲ ምናየው የሆነ እኔ አዎ ከእኔ ጋ ከትክክለኛ ባህሪ ጋር እንትንስ ትቀራረባለች ይመስለኛል እንደ ቻሌንጅ ያደርገኝ ነገር የለም አመሰግናለሁ ሳምሶን ታደሰ ሳሚራ ስታነቢ ምናምን ምን አለ፣ ይሄንን ፕሮዲዩስ ባረገ ማቲው መጽሐፍ የለ ማቲያቸው ስክሪፕቶች የለ። ግን እግዚአብሔር ይመስገን የጓደኛዬን ስክሪፕት ሳየው አጠረባለሁ ፕሮዳክሽን ያልቃል ብዬ ገብቼበት፣ ግን በቀላሉ አላለቀም። በትንሹ ይሄ መኪና ምናምን ቤቶች ምናምን የምትያቸው ነገር ትተሽ እስከ 1.5 ድረስ ፈጅቷል። ያንን ደግሞ ለመጨረስ የከፈልነው ዋጋ ምክንያቱም ፈተና አለው። አክተር ይቀርብሻል። እንደገና የቀረፃ ቦታ ታስፈቅጂና ሙሉ ፕሮዳክሽኑ፣ መኪና፣ ቤንዚል ትሞያለሽ፣ ካሜራ ክራይ ነው ካሜራ ማን ይመጣል፣ አክተሮችም የተወሰኑ ይመጣሉ። አንዱ ሲቀርብሽ ያሁሉ ወጪ ያንቺ ነው። ያንን መቅረጽ የምትፈልጊውን ነገር ሳትቀርጪ ቀኑን ሙሉ የቤንዚንም የአክተር ክፍያም ውሉ አበላላ አይደል? የምግብም የመጡበት የትራንስፖርትንም የካሜራ ራሱ ኪራይ ባትቀርጭበትም ከአንቺ ጋር ስለሆነ ትከፍያለሽ። ከዛ በኋላ በንጋታው ይመጣሉ እነሱ ዛሬ አክተርን ነው ቀረው። ነገ ደግሞ ቤቱ ገበያ ይበዛና ሙሉ ቀን ወይ ሆቴል ሊሆን ይችላል። ቀኑ ሙሉ ስትጠብቂ ትወያለሽ። ከዛ በኋላ ላይሳካ ይችላል። ትላንትና አክተር አሰቃይቶሻል። ዛሬ ደግሞ ሴቲንጎችን በጣም ዋጋ ትከፍያለሽ። ያው እንግዲህ እንደምታውቂው እኛ ታዳጊ ሀገር ነን። እንደሌሎቹ ገንብተን መስራት አንችልም። ስለዚህ ፕሮዲዩስ ማድረግ አንደኛ ፕሮዲዩሰር ስትሆኝ ትግስተኛ መሆን አለብሽ። ሁለተኛ በአስር ቀን ጨርሳለሁ ያልሽው ነገር ሰላሳ ቀን ሊፈጅ ሁለት ሶስት ጥፍ ሊሄድ ይችላል። ስለዚህ በትግስት በትግስት ነው ኢቨን አሁን ካስመረቅ ልናስመርቅ እንኳን ባለንበት እንቅስቃሴ ላይ አሁን ለምሳሌ ስፖንሰር ድርጅቶችን አይተሻለ። ስም አልጠቅስም። ታዋቂዎች አሉ። እኛ ሲጀመር እነሱን የምንጠቀመው በአሁኑ ሰዓት ታርጌቱ ምንድነው? እንዴ ስንት አሪፍ አሪፍ አክተሮች እኮ አሉ። ታች ግን ገበያው ምንድነው? ኢትዮጵያ ቴሌቪዥንም ይዘሽ ብትሄጂ ቢኤስም ብትሄጂ ምንድነው የሚያዩት? እኔ አይቼዋለሁ ከዚህ በፊት አስራ ሰባት ክፍል ተከታታይ ድራማ ሰርቻለሁ ፕሮዲውሰር ጋር እና ኢቲቪ ሚጂስ ሲሄድ ምንድን ነው የፈለጉት እነሱ ታዋቂ ሰው የለውም ነው ያሉት። በቃ ገበያው ነው ታርጌት የሚደረገው እንጂ ያንቺ ስክሪፕትና፣ አሁን ለምሳሌ አንቺ አትታወቂ፣ የአንቺ አይነት አክተሮች ሺ ነው ያሉት። ያንን ታዋቂ ሰው የሚበልቱ ማለት ነው። ገብቶሻል? እነሱ አይታዩ ስራ የሚታይበት ጊዜ አይደለም። ገብቶሻል? የግድ ታዋቂ ነው የምታመጪው። ታዋቂዎችን ስታመጪ ደግሞ ስፖንሰር እንኳን ለመጠየቅ ስትሄጂ ማን አለበት ነው የምትባየው። ከዛ ያንን ስፖንሰር ስታገኝ ደግሞ ያ ታዋቂ ሰው ለካራክተሩ በቂ ክፍያ ተከፍሎታል። ከዛስ ለምርቃቱ ጊዜ ደግሞ ና ስትዩ ጉርሻ ያስፈልገኛል። በዚህም በዛም ተወጠረሽ። በእውነት ነው የምነግርሽ። አሁን ዛሬ ራሱ የማይመጣ አክተር አለ፣ ያውም ታዋቂ አክተር። ለምን አሁን እንደነገርኩሽ ማለት ነው እና በጣም ዋጋ ያስከፍልሻል። ትዕግስት ያስፈልጋል። በጣም ከባድ ነው ኢትዮጵያ ውስጥ ፕሮዲስ እናደርግ ፍሬቻ፣ በእውነት ነው የምነግርሽ፣ እግዚአብሔር ምስክሬ ነው። እኔ በዚህ ፊልም ነው የማውቃት፣ ድሮ እንደ ማንኛውም ኦዲየንስ ነው እጽዬ ማውቃት ፍርዬን ማለት ነው። ግን በጣም የሚያሳዝነኝ ሰው ከሞተ በኋላ ነው አይደል የሚደነቀው ብዙ ጊዜ። ፍሬቻ፣ በእውነት እኔ በቁሜ እንደዚህ አይነት ሰውናት ነው እንዲ ያልኩት። ወደፊት ደግሞ ብዙ ፊልም ልንሰራ ብዙ ነገር አውርተን ነበረ። የእውነቴን ነው የምነግርሽ፣ እዚህ ፊልም ላይ ዋጋ አልተነጋገረችም። ልርዳችሁ። የደራሲና ያዘጋጁ የስንታየው ጓደኛ ናት። በቃ ስንቴ ምን ልርዳ፣ በእውነት ነው የምነግርሽ፣ ምን ልርዳ። ከዛ የዛን ቀን ይሄው እግዚአብሔር ምስክሬ ነው ነው የምነግርሽ፣ ብር የሚባል ሁሉም ሲጠይቅ እሷ ምንም አልፈልግም። እሺ ይህን እንኳን ራይድ ምናምን ብዬ ሶስት ሺ ብር ነው የሰጠዋል። ዋጋ እንኳን የተነጋገረችው ነገር የለም። እና በጣም በጣም ሰው ለመርዳት ያላት ነገር። ከዛ በኋላ ግን እንደ ጓደኛ ደይቱ ደይ እኔ ደረጃ ሀይል የሆነ ሁሌ የተገናኘን እንዝናናለን። ያው ዳንስ ትወዳለች ታዝናናናለች። በጣም ኮሜዲ ተረበኛ ናት ምናምን። በእውነት የፍቅር ሰው ናት። እግዚአብሔር ነፍሷን በገነት ያኑ ነው። ሌላ ምንም ምለው ነገር የለም።